ኖላዊ ክፍል ሀምሳ ወይዘሮ ባዩሽ እና እርግብ በከባዱ ተጣሉ። እርግብ ለወይዘሮ ባዩሽ እኔ ከዚህ በኋላ ይህን ስራ መስራት እና ማስቀጠል አልችልም፣ ምክንያቱም እኔ ልጅ እንዳልሆንኩኝ አንቺም ታውቂያለሽ። አሁን ደግሞ ሁሉም ሰው ጥርጣሬ ላይ ነው ያለው። እውነቱ ከታወቀ እኔ ነኝ ችግር ውስጥ የምገበው ስለዚህ ከዚህ በኋላ ይህን መስራት አልችልም፣ በጣም ከባድ ነው ስትል ወይዘሮ ባዩሽ ተናገረች። ወይዘሮ ባዩሽም የእርግብን በገጠር የነበራትን ህይወት ተጠቅማ ለማስፈራራት እየሞከረች ነው። እዛ ገጠር ሄደሽ የምትኖሪው ኑሮ አረሳሹ መሰለኝ። እዛ ሄደሽ ያንን ያሳለፍሽውን ስቃይ ድጋሚ እንድትኖሪውን የማደርግሽ ብላ አስፈራራቻት። እርግብም ያንን ህይወት ድጋሚ መኖር አትፈልግም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ለምታደርጉ ከልባ አመሰግናለሁ እያልኩ አሁንም ቢሆን ላይክ ሰብስክራይብ እንድታደርጉ እንላለሁኝ። ሀና በወይዘሮ ሜላት ላይ የሚደርስባትን እለት ተዕለት ግልምጫ እና ጫና በጣም መቋቋም እያቃታት ነው። አሁን ላይ ደግሞ ህይወትን ከባድ ያደረገባት ነገር ሀና በባለፈው ክፍል ላይ የሀና አባት ከሆስፒታል እንደተባረሩ ተናግሬ ነበር። ግን ብዙዎቻችሁ ውሸት ነው የሚል ነገር አይቻለው ማለት ነው። ግን ውሸት አይደለም። የሀና አባት ከሆስፒታል ይወጣሉ። አሁን ላይ እንግዲህ የገንዘቡ በጣም ጨምሯል ወደ ስምንት መቶ ሺ ብር ተጠግቷል ማለት ነው እና ወይዘሮ ሜላት ደግሞ ይህን ነገር ስትሰማ ዝርፊያ ነው የመሰላት ማለት ነው እና ይህን ነገር አታደርግላትም ወይም ደግሞ አባቷ ሕክምናውን እንዲቀጥሉ አትፈቅድም ማለት ነው። ስለዚህ በዚህ ምክንያት የሀና አባት ከሆስፒታል ይወጣሉ እና ሕክምናቸውን በቤታቸው ሆነው እንዲከታተሉ ይደረጋሉ ማለት ነው። እንግዲህ ይህ ሁሉም ነገር የማን ነው? የባዩሽ ስራ ነው። ወይዘሮ ባዩሽ የባለፈውን ዶክተር ያልሰራውን ነገር ሰርቷል ብላ ከሆስፒታሉ እንዲባረር ያደረገችው እሷ ናት ማለት ነው። ምክንያቱም የስተት ስራ በሱ ቦታ ላይ በማስቀመጥ ከሆስፒታሉ እንዲባረር አድርገዋለች ማለት ነው። እና አሁን ላይ ሆስፒታሉ ላይ ያለው ዶክተር የወይዘሮ ባዩሽ ተላላኪ ስለሆነ ሁሉን ነገር የማድረግ አቅም አላት ማለት ነው ወይዘሮ ባዩሽ። ነገር ግን አሁን ላይ ደግሞ አሴር ነቅቷል ማለት ነው እና ዶክተሩ ይህ ነገር የዶክተሩ ስራ እንደሆነ ደርሶበታል። ምክንያቱም ያን አባት እንግዲህ ከሁለት ሶስትም ሆስፒታል ሄደው የተጠየቁት ገንዘብ ተመሳሳይ ነበረ። አሁን ላይ ግን ካሉት ውጪ በጣም ስለጨመረ ያንን ነገር ደግሞ ሲጠየቅ ዶክተሩ የምትከፍሉት እናንተ አይደላችሁ፣ ምን አስጨነቃችሁ ብሏል። ስለዚህ ይህ ንግግር ደግሞ በአሴር ላይ የሆነ ጥርጣሬ ያሳድሮበታል ማለት ነው እና አሴርም እንግዲህ ለዶክተሩ ዋጋውን እንደሚሰጠው አሁን ላይ ተናግሯል ማለት ነው። እንግዲህ አሴር ዶክተሩን ምን ያደርገው ይሆን? ወይዘሮ ሜላትም በሀና ላይ የምታደርስባት ጫና እና ግልምጫ በጣም እየበረታባት ስለሆነ ሀና እነዚህ ነገሮች ደግሞ መቋቋም በጣም እያቃታት ነው። ወይዘሮ ባዩሽ እና እርግብም የተጣሉበት ምክንያት እንግዲህ እርግብ ከዚህ በኋላ ይህንን ስራ መቀጠል አልችልም፣ ምክንያቱም ዶክተሩ ተሳስቶ አንድ ነገር እንኳን ቢናገር እኔ ችግር ውስጥ እገባለው። ደግሞ በጣም ከባድ ነው፣ በቤተሰቡም ዘንድ ተቀባይነትን አላገኘውም ስለዚህ እኔ በጣም ከብዶኛል ከዚህ በኋላ አልቀጥልም ስትል ለወይዘሮ ባዩሽ ተናገረች። ወይዘሮ ባዩሽም እንግዲህ በጣም በመጮህ እና በመናደድ የገጠር ሕይወቷን እያስታወሰች ተመልሰሽ የዛ ገጠር ሄደሽ የኖርሽውን ሲቀይ ድጋሚ እንድትኖር ሆነ የማደርግሽ ብላ እርግብን አስፈራራቻት። የእርግብ የገጠር ሕይወት እንግዲህ በጣም ከባድና አስቸጋሪ ነበር። ምክንያቱም እንግዲህ እርግብ ለወይዘሮ ባዩሽ የእህቷ ልጅ ናት ማለት ነው። ስለዚህ የገጠር ኑሯ በጣም ቤተሰቦቿ ደሀ ከመሆናቸው የተነሳ በጣም አስቸጋሪ እና ከባድ ህይወት ነበር የምትኖረው እርግብ ማለት ነው። ስለዚህ ባዩሽ ደግሞ ይህንን አጋጣሚ ተጠቅማ ወደ እነ ወይዘሮ ሜላት ቤት ከዚህ ህይወት መውጣት አለብሽ ብላ ወደ እነ ወይዘሮ ሜላት ቤት እንድትገባ ያደረገቻት በዚህ ነው ማለት ነው። እርግብም ያንን ያሳለፈችውን ህይወት ድጋሚ መኖር ስለማትፈልግ የሀናን እለት እለት ጫና ማብዛትና ህይወት ከባድ እንድትሆንባት እና ተማራ ከዚህ ቤት እንድትሄድ ማድረጉን እለል ስለ ከያይዘዋለች ማለት ነው። ነገር ግን ሀናም ደግሞ እንደማትፈራት እና ለምንም ነገር እጅ እንደማትሰጥ በተደጋጋሚ ተናግራለች። እርግብን በእነሱ ፊት ደግሞ ምንም የማትፈራ እና ጀግና ለመምሰል ትሞክራለች። ነገር ግን ውስጧ በጣም ፍርሃት አድሮባታል። ወይዘሮ ባዩሽን በተደጋጋሚ ስትንተባተቢ እና እኔን እንዳታስገኘኝ ስሬን እንዳታበላሽብኝ፣ ስለዚህ ጥንቃቄ አድርጌ ስትልም ተናግራለች። አቶ መስፍንም እንግዲህ የወይዘሮ ባዩሽን እና የእርግብን ለማጣራት የለም ማለት ነው። እንግዲህ ምን አዲስ ነገር ይዞ ይመጣ ይሆን የሚለውን አብረን የምናይ ይሆናል። አቶ መስፍን እንግዲህ ወይዘሮ ባዩሽን እና እርግብን ጠርጥሯቸዋል ምክንያቱም ወይዘሮ ባዩሽ ለአመታት ተለያይተው እንዲኖሩ ያደረገቻቸው ወይዘሮ ባዩሽ እንደሆነች አቶ መስፍን ስለሚያውቅ ይህንንም ደግሞ ያደረገችው እርግብን ልጅ ናት በማለት ወደቤት ያመጣቻት ወይዘሮ ባዩሽ ትሆናለች የማለት ጥርጣሬ ስላደረበት አሁን ይህን ነገር በማጣራት ላይ ይገኛል ማለት ነው። ደግሞ ወይዘሮ ባዩሽ ሀና የእነሱ ልጅ መሆኗን እንዴት አወቀች እና እርግብን ወደ እነሱ ቤት ያመጣቻት የሚለው የብዙዎቻችን ጥያቄ ነው። እንግዲህ ወይዘሮ ባዩሽ ያወቀች ያወቀችው አቶ ኖላዊ ወይም ደግሞ የሀና አባት የድሮ ባሏ ነው ማለት ነው። ማለትም እንግዲህ ልጅ ባለመውለድ ምክንያት ተለያይተው ነበረ ማለት ነው እና የእያንዳንዱን እርምጃ ስለምታውቅ እና ከድሮም ጀምሮ ሀና የነ ወይዘሮ ሜላት ልጅ እንደሆነች እሱ የሚያሳድጋት የነ ወይዘሮ ሜላት ልጅ እንደሆነች ገና ከድሮም ታውቃለች ማለት ነው። ልጅቱ እንደጠፋችም እና የት ቦታ እንዳገኛት እንዴትም እንዳገኛት ሁሉን ነገር ታውቃለችና እንግዲህ ከብዙ ዓመታት በኋላ መጥታ አሁን እንደዚህ ያደረገችው ስለምታውቅ ነው ማለት ነው እና ኖላዊ ወይም ይህን አባት የወይዘሮ ባዮሽ ባል ነበረ ማለት ነው። ልጅ ባለመውለዳቸው ምክንያት ተለያይተዋል ማለት ነው እና ሁሉን ነገር ያወቀችው በዚህ ምክንያት ነው። ሁሉን ነገር ከድሮ ጀምሮ ታወቃለች ወይዘሮ ባዩሽ ማለት ነው። ለዛ ነው ለእርምጃዋ በጣም እየተመቻት እና በደንብ እያስኬደች ያለችው ሁሉን ነገር ስለምታውቅ ነው። እንግዲህ ይህን አባት ዶክተሩ የሚሰጣቸው መድኃኒት እለት ከእለት የሚያዳክምና ጭራሽ ህመም የሚጨምር ወደ ሞት የሚያፋጥን መድኃኒት ነው እንጂ ትክክለኛ ከህመማቸው የሚያስታግሳቸው መድኃኒት አይደለም እየሰጣቸው ያለው። እና ብዙ ጊዜ ካያችሁት እንግዲህ እያህን አባት መድኃኒቱ እያዳከማቸው እንደሆነ ሰውነታቸው እንደሚዝል በተደጋጋሚ ተናግረዋል ማለት ነው። የዶክተሩን ተንኮል እና ሴራ አሴርም ቢሆን መጠርጠሩ እንዲሁም ደግሞ ለነሰላም መናገሩ ጥሩ አጋጣሚ ነው። ምክንያቱም እንግዲህ የምርመራው ውጤት እንዳይቀየር ያደርጉታል ማለት ነው። የምርመራው ውጤት ከተቀየረ ሀናን ማንም ሰው የሚደግፋት እና ከጎኗ የሚሆን የለም። ምክንያቱም አሁን ላይ ግን ምንም አይነት ነገር ቢፈጠር ሰላምም ምናሴም ሁሉም ከጎኗ ናቸው ማለት ነው። ግን የምርመራው ውጤት ከተቀየረ ሁሉም እምነት ያላቸውን እምነት በሃና ላይ ያጣሉ ማለት ነው። ዶክተሩ አሁን የሀናን አባት የህክምና ወጪ መብዛት እንዲሁም ደግሞ የመድሀኒቶቹ መዛባት ሁሉም ነገር እሷ ውሸታም እንደሆነች ነው የሚያሳየው። ወይዘሮ ሜላት አምና ተቀበላለች። ነገር ግን ሌሎቹ ደግሞ አላመኑም እና በዚህ ላይ ደግሞ ተደርቦ የምርመረ ውጤት ከተቀየረ ሀና ውሸታም እና አጭበርባሪ ሌባ እንደሆነች ሁሉም ያምናሉ ማለት ነው። ነገር ግን የምርመረው ውጤት እንደማይቀየር ባለሙሉ ተስፋ ነኝ። ከተቀየረ ድራማው ብልሽሽት ነው የሚለው በጣም ያስጠላል ማለት ነው። ምክንያቱም ሀና ደካማ ትሆን እና ተስፋ ትቆርጣለች፣ ያላትን ጥንካሬ ሁሉ ታጣለች እና ድራማው ምንም ማስተማሪነት ነገር አይኖረውም ማለት ነው። የሀና አባትም አሁን ላይ ያሉት በፈጣሪ እርዳታ እንጂ በሕክምናው አይደለም። በፈጣሪ ላይ ያላቸው እምነትና ጥንካሬ በጣም አስደናቂ እና በጣም አስተማሪ ብዙ ነገር ልንማርበት የሚገባ ነው። ከሀና አባት ብዙ ነገሮችን መማር እንችላለን ማለት ነው። እና እንግዲህ የሚሰጣቸው ህክምና የተሳሳተ ህክምና እንጂ ትክክለኛ ህክምና ስላልሆነ በጣም ህመማቸውን እያባሰባቸው ነው። ነገር ግን በእግዚአብሔር ላይ ያላቸው እምነት ጠንካራ ስለሆነ ከህመማቸው እየተፈወሱ እና በእነሱም ጥንካሬ ደግሞ ህመማቸውን ለመደበቅ እየሞከሩ ነው ማለት ነው። ምክንያቱም ሀናን ላለማስጨነቅ ላለማሳሰብ ማለት ነው እንጂ በተደጋጋሚ አሴርም ሰላምም ተናግረዋል። ሰላምም ባባለፈው እንደውም ከድሮ በጣም እየደከሙ ነው አሁን አመማውት እንዴ ስትል ተናግራለች። እሳቸው ግን በጣም ደህና እንደሆኑ እና በብዙ ጤንነት ላይ እንደሚገኙ ነው የተናገሩት። ግን የሚሰጧቸው መድኃኒት ትንሽ እንደሚያደክምና በጣም ህመም እንዳለው ተናግረዋል ማለት ነው። ይሄ ነገር ዶክተሩንም በጣም ግራ አጋብቶታል። ይህንን መድኃኒት እየወሰዱ ግን ለምንድን ነው ምንም ነገር ያልሆኑት እስካሁን? በማለት ከራሱ ጋር እያወራ ያለ። ከዛ አሴር በሩን ገንብሮ ይገባና የህክምናውን ወጪ ካልቀነስህና ካላስተካከልክ፣ እመነኝ ለህግ አቀርብሃለሁ፣ እኔ ራሴን ቢሆን አልለቅህም እገላለሁ በማለት አስፈራረው። ዶክተሩን በጣም በፍርሃትና በመንቀጥቀጥ ላይ ነው። እውነቱን ይናገር ይሆን ወይስ ያሴርም እንዳለው ለህግ እያቀርበው ይሆን? በቀጣይ ቪዲዮ ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለነበርን ቆይታ ከልብ አመሰግናለሁ።